የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ከኛ ጋር ቆይታ ለማድረግ ፈቃደኛ ሆነው ስለተገናኘን እጅግ አድርጌ አመሰግናለሁ። ሌትን ይመጣ አመሰግናለሁ። እንኳን ደህና መጣሽ። መልካም ኢትዮ ቴሌኮም ከለውጡ በፊት በተለይ ደግሞ 2010 መጀመሪያ እና ለውጡም ከጀመረ በኋላ ህልውናው ላይ አደጋ የሆኑ ለዲጂታል ኢኮኖሚውም ማበርከት ያለበትን አስተዋጽኦ እንዳያበረክት እንቅፋት የሆኑ ተግዳሮቶቹ ምን ነበሩ ከሚለው ጥያቄ እንጀምር። አንደኛው ተግዳሮታችን ለዚህ ራዕይ ምንድን ነበረ ካልች የኢንተርኔት ተደራሽነት በጣም ውስን ነበረ። የቴሌኮም በ20 ስር ያቀርበ የነበረው የኢንተርኔት አገልግሎት ለምሳሌ ፎርጂ በጣም ውስን በሆኑ ጥቂት ቦታዎች ላይ አዲስ አበባ ላይ ብቻ ነው የነበረው። ሌላኛው ፍላጎቱ ለማስፋፋት ቢኖርም ኢንቨስት ማድረግ ደግሞ ውስንነት፣ የፋይናንስ ውስንነት፣ የአቅም ውስንነት ሌላው ተግዳሮት ነው ማለት ነው። የደንበኞችን ፍላጎት መሰረት ያደረገ አገልግሎቶችን ማቅረብ በጣም አስፈላጊ ነው። ስለዚህ አሁን ወደ ሀያ አስር ስንመለስ እንደምታስታውሱት ሁላችሁም የምትገልጹን የነበረው በጣም ውድ የቴሌኮም አገልግሎት አቅራቢዎች ነበር። ይሄ ትልቅ ተግዳሮት ነው። አጠቃላይ ሴክተሩ የሚመራበት የነበረው አስተሳሰብ አስተሳሰብ በራሱ ዲጂታል ኢትዮጵያን እውን ለማድረግ የቴሌኮም አስቻይ ሚናነት ወይም ደግሞ የቴሌኮም ዘርፍ በአንድ ሀገር እድገት ላይ የሚኖረውን ጉልህ ሚና በሚገባ መረዳት ያስፈልግ ነበር። ኢትዮ ቴሌኮምን ጥራት ያለው ዘመናዊ ቴክኖሎጂዎችን የሚጠቀም ተደራሽ የሆነ አገልግሎት መስጠት የሚችል ተቋም በማድረግ ለዲጂታል ኢኮኖሚ ግንባታው አስተዋጽኦ ማበርከት እንዲችል በማድረግ በኩል የተሰሩ የሪፎርም ስራዎች ምን መልክ ነበራቸው? በአዲስ አበባ የነበረውን ውስን የነበረውን ፎርጂ ወይም ደግሞ ፈጣን የኢንተርኔት አገልግሎት ወደ አምስት መቶ የሚሆኑ ከተሞች ዛሬ ላይ ተደራሽ ሆነዋል ማለት ነው። የመክፈል አቅምን ያገናዘበ ታሪፍ እንዲኖር ማድረጋችን የኢንተርኔት አገልግሎቱን ስናስፋፋ ተጠቃሚዎችም በዛው ልክ እንዲያድጉ ሆኗል ማለት ነው። ይህም በቁጥር ካየነው ምን ይመስላል ካልን በ21 ወይም በፈረንጆቹ አቆጣጠር 2018 ላይ ወደ 17 ሚሊዮን የሞባይል ኢንተርኔት ተጠቃሚዎች ነበሩ። ዛሬ ላይ ደግሞ 45 ሚሊዮን የኢንተርኔት ተጠቃሚዎች አሉን ማለት ነው። ከፎርጂ አገልግሎት ባሻገር ሀገራችንን ተወዳዳሪም ከማድረግ እንደዚሁም ደግሞ ከአዳዲስ ቴክኖሎጂዎች ተጠቃሚ ከማድረግ አንጻርም የአምስተኛው ትውልድ አገልግሎትም የሞባይል አገልግሎት ያስጀምር ነው። በዚሁም የለውጥ ጉዞ ውስጥ ነው ማለት ነው። ሌሎችም የዲጂታል መሰረተ ልማት የምንላቸው እንደነ ክላውድ ያሉ ዲጂታል ኢትዮጵያን እውን ለማድረግ ዲጂታል አገልግሎቶችን በገጠርም በከተማም ለማስፋት ትልቅ አስቻይ ሚና የተጫወተ ነው ማለት ነው። ወደ 52 ሚሊዮን ደንበኞች ያሉት የሞባይል መኔ አገልግሎት ቴሌብር በዚህ ሂደት ውስጥ የመጣ ነው ወይም የተወለደ ነው ማለት ነው። ታላቅ ሀገርና ሕዝብ እያገለገልን ነው የምንለው በምክንያትም እውነትም ነው። ስለዚህ ከዛ አንጻር ያንን የሚገባውን አይነት አገልግሎት ለመስጠት በርካታ ማስፋፊያዎችን የሰራን ነው። አዳዲስ ቴክኖሎጂዎችን እያስገባ ነው። ራሱ ከቴክኖሎጂ አንጻር ውስንነቶች ይኖራሉ። ኢትዮ ቴሌኮም ብቁ የሆነ ተወዳዳሪ በደንበኞቹ ዘንድም ተመራጭ የሆነ ተቋም ለማድረግ ምን አይነት ስትራቴጂክ እቅድ እየተከተላችሁ ትገኛላችሁ? የምናደርጋቸው ማሻሻያዎች፣ የምናመጣቸው ቴክኖሎጂዎች፣ አዳዲስ ነገሮች እየተፈጠሩ ነው፣ ራሳችንን ሳንገድብ። ስለዚህ ኢትዮጵያ ከዲጂታል ስነ ምህዳሩ ወይም ደግሞ አጠቃላይ ዓለም ላይ ካለው ከዲጂታል ኢኮኖሚ ግንባታ የራሷ የሆነውም ድርሻዋ እንድታገኝም ነው እኛ እዚህ እየሰራ ነው ያለ ነው ማለት ነው በሀገራችን መቶ 30 ዓመት የቆየን ተቋም ማስቀጠል ማስቀጠል ብቻ አይደለም በጥንካሬ ብቻ አይደለም፣ በመሪነት ማስቀጠል እንደዚሁም በእድገት ማስቀጠል። ስለዚህ የደንበኞቻችን ፍላጎት መሰረት ያደረገ ደግሞ ማሻሻያዎችን እድገትን ማድረግ ያስፈልጋል ማለት ነው። የኢትዮ ቴሌኮም ዋና ስራ ስራ አስፈጻሚ ፍሬህይወት ታምሩ ለቃለ ምልልስ ፈቃደኛ ስለሆኑ ከእኔ ጋርም ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ።